አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም። ከኛ ጋር ሁሉ ሰላም ነው። ሶስት እጅግ ጥብቅ የሆኑ መረጃዎችን ወደ እናንተ ልናደርሳችሁ መጥተናል። በተለይ በተለይ የመጀመሪያው መረጃችን ኢትዮጵያ ውስጥ በየትኛውም አካባቢ የምትገኙ ኢትዮጵያኖች በሙሉ የትኛውንም አይነት ምርት ከገበያ የምትገዙ እጅግ ከፍተኛ ጥንቃቄ ሊደረግበት የሚገባና እናንተን አደጋ ላይ ሊጥል የሚችል አዲስ መረጃ ስለመውጣቱ መውጣቱ በዚህ ሰዓት ሰምተ ሰምተናል። ይህንን መረጃ ሙሉ ዝርዝርን ጆራችሁን ከፍታችሁ እንድታዳምጡን በአክብሮት እየጋበዝን በመቀጠል ደግሞ ለቅድመ ቆጣሪ ተጠቃሚዎች በሙሉ እጅግ በጣም ወሳኝና አንገብጋቢ የሆነ መረጃ በዚህ ቪዲዮ ወደ እናንተ አደርሳለን። በተጨማሪም ደግሞ ኢትዮጵያ ምርቷን ወደ ቻይና ልትልክ ስለመሆኑ አዲስ መረጃ ስለመውጣቱ ሰምተናል። የሦስቱንም ሙሉ ዝርዝር እንግዲህ እጅግ በጣም ጠቃሚ ስለሆነ በቻላችሁት አቅም በተለያዩ ሶሻል ሚዲያዎች ላይ እባካችሁ እህት ወንድሞቼ ሸር እንድታደርጉልኝ በተለይ በተለይ የመጀመሪያው መረጃዬ እጅግ እጅግ ጥንቃቄ ሊደረግበት የሚገባ ጉዳይ ነው፣ እያልኩኝ ሁላችሁም ሐሳብ አስተያየታችሁን በኮመንት እየሰጣችሁ በቀጥታ ወደ ዝርዝር መረጃው እናምራ። እንግዲህ ክብራን ተመልካቾቼ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በጣም አሳፋሪም አስነዋሪም የሆኑ አንዳንድ መረጃዎች እየወጡ ይገኛሉ። በተለይ የተለያዩ አይነት እቃዎችን ማለትም ለምግብ አገልግሎት የሚውሉ እቃዎችን ስንገዛ ከፍተኛ ጥንቃቄ ልናደርግ የሚገባና አሁን ላይ በተለይ ሁሉም አይነት ምርቶች ላይ የሚገቡ አላስፈላጊ ነገሮች ስላሉ ይህንን ከግንዛቤ ውስጥ ልታስገቡ የሚገባ ጉዳይ ነው። በዚህ ሰዓት የወጣው መረጃ እጅግ በጣም የሚያሳዝንም የሚያሳፍርም ተግባር ነው። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል ያስክሪን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ነው በዚህ ሰዓት ሸገር ሬዲዮ የዘገበው። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆነ የኢትዮጵያ ምግብና መድኃኒት ባለሥልጣን ተናግሯል። በባለሥልጣኑ የምግብ ኢንስፔክሽንና ሕግ ማስፈጻሚያ ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ በሚያቀርቡ ላይ ሕጋዊ እርምጃ እየወሰደ ነው ሲሉ ለጣቢያችን ገልጸዋልም ብሏል። አሁን ላይ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ስራ አስፈጻሚው ጠቁመዋል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠን ከፍ ማድረግ እንደሚያስፈልግም አስገንዝበዋል። ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስከ 2016 ባሉት ጊዜያት 14171 የምርመራና ፍተሻ ስራዎችን መስራታችን የባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155ቱ ላይ አስተዳደራዊ እርምጃ የተወሰደ እንደሆነ ነው የተጠቆመው። ስለዚህ እጅግ ከፍተኛ ጥንቃቄ ሊደረግበት የሚገባው ጉዳይ ስለሆነ ባካችሁ ለሁሉም ኢትዮጵያዊ ሸር እያደረጋችሁ ወደ ቀጣዩ መረጃ እናምራ። ሌላው እጅግ በጣም ጠቃሚ የሆነ መረጃው የቆጣሪ ቅድመ ክፍያን በተመለከተ እጅግ በርካታ ኢትዮጵያን የሚያነሱት አንዳንድ ሐሳቦች አሉ። ከዚህ ጋር ተያይዞ የቅድመ ቆጣሪ ክፍያን በተመለከተ የኃይል ፍጆታ ሂሳብ እንዴት ይሰላል? የቅድመ ክፍያ ደንበኞች ይህንን ያክል ብር ሞልቼ ካርድ ላይ ስሞላው ብሩ ተቀንሷል ብለው ያቀርባሉ ላለው ቅሬታ የኢትዮጵያ ኤሌክትሪክ ኃይል ማብራሪያ ሰጥቷል። ደንበኞች ከሞሉት ገንዘብ ላይ የሚቆረጥባቸው ለአገልግሎት ክፍያ የአገልግሎት ክፍያ፣ ተጨማሪ እሴት ታክስ፣ ለተቆጣጣሪ ባለሥልጣን የሚከፈል ቀረጥ፣ ተጨማሪ እሴት ታክስ ወይንም ቫት እንዲሁም የቴሌቪዥን ክፍያ ተደምሮ መሆኑን አስረድቷል። አገልግሎቱ ይህንን በምሳሌ ሲያስረዳም አንድ ደንበኛ ሚያዝያ 15 ቀን 2017 የ845 ኃይል ሞላ እስከ ሚያዚያ 30 ቀን 220 ኪሎዋት ሰዓት ቢቆጥር የደንበኛው የ15 ቀን ፍጆታ ሲሰላ 220 ኪሎዋት ማለትም በሰዓት 384 845 ይመጣል። ደንበኛው 845 ብር ይዘው ዳግም ወደ ወርሃዊ የኃይል ፍጆታ ለመሙላት ግንቦት 1 ቀን 2017 ወደ ማዕከል ሲሄዱ የሚከተሉትን ክፍያዎች መክፈል ይጠበቅባቸዋል ይላል። የሚያዝያወር የአገልግሎት ክፍያ 1597 ብር፣ የአገልግሎት ክፍያ ተጨማሪ ሲታክስ የአገልግሎት ክፍያ 15%፣ ይህ ማለት 1597 ሲባዛ በ15% ሁለት ብር ከ39 ሳንቲም ይሆናል ማለት ነው። ለተቆጣጣሪ ባለስልጣን የሚከፈል ቀረጥ ወርሃዊ የኃይል ፍጆታ 0.5%፣ ይህ ማለት 220 ሲባዛ በ3 ብር ከ84 ሳንቲም በ0.5 አባስቶ 4224 ብር። ተጨማሪ እሴት ታክስ ወይም ቫት ደግሞ ወርሃዊ የፍጆታ ሂሳቡን ኤክስ ወቅታዊ የታሪፍ ማባዣ 15 ነው ማለት ነው። ስለዚህ ደንበኛው የሚያዝያ ወር ሲከፍሉ 159.34 ለቀረጥ ይቀነስባቸዋል። በዚህ በቀረው 685.76 ብር 200 ኪሎዋስ ብቻ ይሞላሉ ማለት ነው ሲሉ ማብራሪያ ከኤሌክትሪክ ኃይል ኮርፖሬሽን በኩል ያገኘነውን ወደ እናንተ አድርሰናል። ሌላው እጅግ በጣም ደስ የሚለው ነገር ኢትዮጵያ ምርቷን ወደ ቻይና ልትልክ ስለመሆኑ ተሰምቷል። ኢትዮጵያ የስጋ ምርቷን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሆኑ የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጿል። በቻይና ሀገር የምርት ጥራትና ደህንነት በሚቆጣጠረው ተቋም የሚሰሩ ባለሙያዎች ወደ ኢትዮጵያ መጥተው የኢትዮጵያ የስጋ አመራር መመልከታቸውንም አስታውቋል። የቻይናው ተቋም ለኢትዮጵያ የላከው ከአንድ ሺህ በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩ ገልጸው በቅርቡ ምላሽ ይላካልም ተብሎ ይጠበቃል ሲል ያስነብባል። ኢትዮጵያ የተቀቀለ ስጋን ወደ ቻይና ስትልክ በብዙ ሚሊዮን የሚቆጠር ዶላር ማግኘት እንደምትችልም ተናግረዋል። ቻይናዎች የሚፈልጉት ከበሽታ ነጻ የሆነ የእንስሳት አረባብ መሆኑን ገልጸው በኢትዮጵያ ከበሽታ ነጻ የሆኑ እንስሳትን ለማርባት እየተሰራ ነውም ብለዋል። በሌላ በኩል የቻይናን ገበያ በስፋት ለመጠቀም ብቻ ቄራውን መገንባት እንደሚገባም ገልጸው በተለይ በአሁን ሰዓት በሀገራችን ያለውን የውጭ ምንዛሬ እጥረት ሙሉ በሙሉ እንኳን ባይሆን በግማሽ ሊቀርፍ የሚችል እጅግ በጣም ደስ የሚልና ለብዙ ኢትዮጵያኖች ይህ ስኬት መሳካቱ የሚያስደስታቸው ሆኖ ተመልክተናል። እጅግ ወሳኝ ወሳኝ የሆኑ መረጃዎችን በተለይ መግቢያ ላይ እየገለጽኩላችሁ እጅግ ለብዙ ኢትዮጵያኖች የሚጠቅምና ማስፈራሪያም ጭምር የሚያስፈልገው ጉዳይ ስለሆነ ሸርሸር ላይክ ላይክ እያደረጋቸው ሐሳብ አስተያየታቸውን በኮመንት ስጡበት። ለዛሬ ያቀረብኩላችሁ መረጃ እንግዲህ ይህንን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዐለይኩም ወረህመቱላሂ ወበረካቱ።